አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ድናይት የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረብልአለሚን። ዛሬ እንግዲህ የኢትዮጵያን ኑሮ ውሎዬን የማሳያችሁ ይሆናል ማለት ነው። ኑሮ በዘዴ በዛው ማሳያችኋለሁ። እና ዛሬ እንደሚታወቀው ማክሰኞ ገበያ ነው። አንዳንድ ነገሮችን የገዛኋቸውንም የማሳያችሁ ይሆናል። እንደዚሁ የምሰራቸውን ነገር ውሎዬን እና ኢትዮጵያ እንግዲህ ገና እንደመጣችሁ በጣም የምጠሉትን የማታደርጉት ነገር በኋላ ግን እየለመዳችሁ የምታደርጉትን ነገር የማሳያችሁ ይሆናል ማለት ነው። ቪዲዮን እስከ መጨረሻው ተከታተሉት። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው ዛሬ ገበያ ሄጄ፣ በነገራችን ላይ በመጀመሪያ አትክልቶች ምናምን በጣም ተወደዋል። ምስር ተወደዋል። ሶስት መቶ ሀምሳ ብር ነው አንድ ጣሳ፣ ያው ድፍኑ ምስር ማለት ነው። አተርም ሶስት መቶ ምናምን ነው ያው ድንች ቀለል ይላል። አንድ መደብ ሁለት ጊዜ ትሰሩበታላችሁ እሱ በመቶ ብር ገዝታችሁ ታመጣላችሁ። በቃ ካሁን በኋላ ወጪ ማብዛት የለብኝም ብዬ ቆርጫለሁኝ እና ድንቼም ብቻ ገዝቼ መጥቻለሁ። ሌላ ምንም ኮተታ ኮተት አልገዛውም። እና እዚ ጋ ያው ነጭ ሽንኩርት ጨመርኩበት። መቁሎውን በጣም አሪፍ አድርጋችሁ ጥብስ ታደርጉታላችሁ የድንች ለየት ያለ ጣዕም እንዲኖረው ልክ በቃ ስጋ የምትበሉ እንዲመስላችሁ በጣም አሪፍ ቁሌት። በዚሁ አጋጣሚ እንድትሞክሩት ኢትዮጵያ ስትገቡ ማለት ነው። ይህንን አሰራር በዚህ መሰረት ከሰራችሁ ድንች ባትወዱ ራሱ ከዚህ በኋላ ትበላላችሁ ማለት ነው እና ቁሌቱ ላይ ትጨምሩታላችሁ፣ ድንቹን ከዛ በቃ ጥብስ እያደረጋችሁ በዘይቱ እና በቁሌቱ ነጭ ሽንኩርቱ በጣም የተለየ ጣዕም ስላለው በቃ ጥብስ ማለት አለበት። እንደዛ እያደረጋችሁ ቀስ እያደረጋችሁ ነው ውሃ የምትጨምሩት ማለት ነው እንጂ እንደዚህ አቁላልተን ከጨመርን በኋላ ድንቹ ምናምን እንደዚህ ውሃ በብዛት ባንጨምርበት አሪፍ ጣዕም ይኖረዋል። እንደዚህ ከሆነ አሁን እየከደንኩኝ እየከፈትኩት ጠብሰዋለሁኝ ማለት ነው። በጣም ነው የምትወዱት አሪፍ ጣዕም። ልክ እንደ ስጋ መረቅ ሆኖ ነው የሚጣፍጣችሁ ድንቹ ስትበሉት ማለት ነው። እና እንደዚያ አድርጋችሁ ኢትዮጵያ ስትመጡ እንድትሞክሩት እላችኋለሁ ወዶችዬ። እና እንደዚህ ጥብስ እያደረግኩኝ ድንች ወጤን እሰራለሁኝ። በጣም የተወደደውን ነገር ምን ታደርጋላችሁ? ያን ነገር ትተውታላችሁ። ምሳሌ አሁን ሽንኩርት ተወዶ ከሆነ ትንሽ ትንሽ ትጠቀማላችሁ። ምሳሌ በሚረክስ ሰዓት አምስት ፍሬ ከሆነ የምትጠቀሙት፣ ሲወደድ ደግሞ ሁለት ፍሬ ሶስት ፍሬ አንድ ፍሬ ራሱ የምትጠቀሙበት ሰዓት አለ። እና እንደዛ እያደረጋችሁ ኑሮ በራሳችሁ እያቀለላችሁ መጠቀም እንደዚህ ካደረጋችሁ ኑሮ አይከብዳችሁም እላቸዋለሁ። ያው ረከስ ያለውን ነገር መጠቀም፣ ያ ነገር ሲወደድ ደግሞ ተወት ማድረግ፣ ወይ ደግሞ እያለፋችሁ እያለፋችሁ ያንን ነገር መጠቀም እንደዛ ካደረጋችሁ ኑሯችሁን ቀለል ላድርጋችሁ ትኖሩታላችሁ እላችኋለሁ ውዶቼ። እና ይሄን ይመስላል ወጤ፣ ድብን ብሎ ጥብስ እያለ ነው። እንጨት ያው ታበዣለሽ፣ እንጨት እያንጋጋሽ የምትሉኝ፣ እንደምታያት ትንሽዬ ናት። በነገራችን ላይ በእንጨት የምሰራው እዚህ በክሰል ስላጣድኩ ነው። ለልጄ ሩዝ ምናምን እዚህ ጋር እየሰራሁኝ ነው። ለዛ ነው በእንጨት የምጠቀመው። በነገራችን ላይ የምጠሉት ነገር ያልኳችሁ ቅድም ጥላት ጥላሸት ምንድን ነው ብላችሁኛል ከዚህ በፊት ጥላሸት ስል ጥላት አላደል እንደዚህ የብረት ድስቱ የሚጠቁረው እሱ እጃችሁ ላይ በቃ ምንም አይለቅም በአጃክስ ካልታጠባችሁ በስተቀር አጃክስ ታቁታላችሁ አደለ እሱን በዛ በቃ እጃችሁን በደንብ ካልታጠባችሁ በስተቀር አይለቅም እና እንደዛ በአጃክስ ስትታጠቡት ደግሞ እጃችሁ ድርቅ ይላል ከዛ ከደረቀ ደግሞ ምንድነው መሸብሸብ ይጀምራል ማለት ነው፣ ካለ ጊዜ ለዛ ነው ኢትዮጵያ ውስጥ እንደዚህ ገና ሕፃን ሆነው ሰውነታቸው በጣም የሚጎዳው ማለት ነው በቃ ልክ ትልቅ ሰው ምናምን የሚመስሉት በዚህ የተነሳ ነው እላችኋለሁ። እኝ ሰዓቱም በቅርበት ምናምን እንደዚህ ብቻ የኑሮ ሁኔታ አለመመቻቸት ነው። እዚህ ጋር እንደምታዩት ያው ድንች ስለሰራው ወጥ ልጄ ግዴታ ድንች ስለሚፈልግ ሩዙም በድንች ነው የምሰራው ማለት ነው። በርበሬ ይወዳላል ልጫ ስለማይወድ ያው በበርበሬ ነው የምሰራለት። እና ጥላሸት እንደምታዩት እንዳልኳችሁ ጥላት ማለት ነው ለማታውቁት። እጄ ጋ እንደምታዩት እንደዚህ ነው የሚሆነው። አሁን በፊት እኔ ገና እንደመጣው ገና እንደመጣሁኝ ይሄ እንደዚህ ጥላት ሲነካኝ እጄን በቃ መታጥብ ነበር በቃ በየደቂቃው ስራውን ሳልጨርስ ማለት ነው። በጣም እናድድ ነበር በቃ ብስጭጭት። ልበላችሁ እንዴ አረብ ሀገር እኮ ከሆንኩኝ ራሴን ጠብቄ ነው የምኖረው ምናም ብዬ በቃ እናድዳለሁኝ ማለት ነው። አሁን ላይ ግን ለመድኩት እላቸዋለሁኝ። እና የምትጠሉት ነገር መጀመሪያ ላይ፣ በኋላ የምትለምዱት ነገር ያልኳችሁ ይህን ነው። ሌላም አለኝ ነግራችኋለሁኝ። እዚህ ጋር ዛሬ ደግሞ የገዛሁት ያልኳችሁ በመቶ ሸንኮር አገዳ ገዝቼ መጥቻለሁኝ። ያው ልጆቼ እንግዲህ ቆይተዋል ከበሉ ለዛ ነው የገዛሁት። እዚህ ጋር ደግሞ ጫማ ስምንት መቶ ብር ገዛኝ ማለት ነው። እስኪ እናንተ ብትሆኑ ስምንት መቶ ብር ለጫማ ታወጣላችሁ? በነገራችሁ ላይ መጀመሪያ መግዛት አልፈለግኩም ነበረ። ግን ያው ጫማ ከሌላችሁ በምን ትሄዳላችሁ? ለዛ ነው የገዛሁት እና ይቆያል፣ የውጭ ተብሎ ነው ይህን ገዝቻለሁኝ። ሌላው ደግሞ ያው እናቴ ከገበያ ስለምትመጣ ቡና እየቆላሁኝ ነው ከዚህ በፊት ቡና እየቆላሁ ቪዲዮ ሰርቼ ምንድን ነው ቡናው እንደዚህ ወዝ የለውም ምናምን ኮሜንት ላይ እያሉኝ ነበረና እንግዲህ የእሱም ወዝ ያው ኑሮ ጋብሮ ተወዶ ይሆናል ምናምን ብዬ መልስ ሰጠኋቸውኝ እና እንግዲህ ለምን እንደሆነ አላቅም ከዚህ በላይ ወዝ የለውም አንዳንዶች አልታጠበ ሆኖ ነው ምናምን የሚለዋሉ፣ አይደለም እንደዛ ሳይሆን በቃ አጥበን ነው ምን እንትን የምንለው። በቤት ከሆነ ደግሞ የተከከው ያው ቤታችን ከክተን ነው እና ምንም የዛ ጉዳይ አይደለም። ሲጀመር ቡናው መቅለጥ አቁሙ አላቸዋለሁ። ሌላው ነገር እዚህ ጋር እንደምታዩት ኢትዮጵያ መታችሁ፣ እዚህ ጋር በረንዳው ላይ መቀመጥ በቃ በጣም ነው የምጠሉት፣ ልብሳችሁ ይቆሽሻል ምናምን ብላችሁ በቃ በጣም ተፈራላችሁ። አሁን ግን እንደፈለግኩ እቀመጣለሁኝ እንደምታየት፣ ተቀምጬበት ቡና እየወቀጥኩኝ ነው ማለት ነው። ገና እንደመጣሁኝ ግን በቃ አረ ቢስሚላ፣ አይደለም በረንዳ ላይ እንደዚህ ልቀመጥ። የሆነ ነገር ቦታ ላይ ስቀመጥ ራሱ ጠርጌ የሆነ ነገር አንጥፌ ምናምን ነው እና አሁን የማይለመድ የለም ለመድኩት። እናንተ ስትመጡ መጀመሪያ ላይ እንደዛ ያደርጋችኋል። በተለይ ጥላቱ ያልኳችሁ እጃችሁን የሚነካው እንደዛ ያደርጋችኋል። በረንዳ ላይ እንደዚህ አትቀመጡም። በቃ በኋላ ግን ሁሉ ነገር ተለምዳላችሁ። ውዶችዬ አላህ ሀገራችሁ ያውቃችሁና። እና ቡናዬን እየወቀጥኩኝ ነው፣ እዚ ጋ ቡና አዘጋጃጅቼ ምናምን። ከዛ እናቴም አባቴም ያው ሁለቱም የገበያ ሰው ናቸው። ከገበያ ሲመጡ ለነሱ ቡና አዘጋጅቻለሁኝ ማለት ነው። ቡናቸውን እንግዲህ ሲመጡ ቁጭ ብለው ተጣጥበው ምሳቸውን በልተው እንደዚህ ፎ አድርጌ ያለሁኝ ቁጭ ብለው ቡናቸውን ይጠጣሉ ማለት ነው ውዶችዬ። እንግዲህ ዛሬ ይሄን ሰሰራ ነው የዋልኩት። ማክሰኞ ነው ቀኑ፣ ገበያ ነው ዛሬ እኛ ጋ። ያው አሁን ገበያውን አልቆ ጨርሰው ወደ ቤት እየመጡ ነው። እኔም እንደዚህ አድርጌ እየጠበቋቸው ነው ውላችኋለሁኝ፣ ቤተሰቦቼን ማለት ነው ውዶችዬ። እናንተንም ለዚህ ቀን አላህ ያብቃችሁ። ውላችኋለሁኝ። ቪዲዮ እንደምትወዱት ተስፋ አድርጋለሁ። ላይክ ሸር፣ ሰብስክራይብ ማድረጋችን እንዳትረሱ። በቀጣይ ቪዲዮ ተመልሼ እስክመጣ አላህ ሰላማችሁን ያብዛው አገራችንንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።